ሰላም ጣናስጥልን የተከብራችሁና የተወደዳችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እናስደምጣችኋለን። የኮሪደሩ ተጋድሎ ሰባተኛ ቀን ሞልቶታል። የአማራ ፋኖ በሱዳን ኮሪደር የገባውን ብልጽግናን ተደጋጋሚ ምት በማሳረፍ ከፍተኛ ድል ተቀዳጅቷል። ሰባተኛ ቀኑን ያስቆጠረው ልዩ ኦፕሬሽን ዛዙ ጥምር ኃይል ላይ ከፍተኛ ድል መቀዳጀቱን እዙ ገልጿል። በቀዳሚነት የሚደመጥ ዜናችን ነው። ፋኖ የባዲንዋን ባለስልጣን በቁጥጥር ስር መዋሉን ይፋ አድርጓል። የወረዳ ሴቶች ጉዳይ ጽህፈት ቤት ኃላፊ የሆኑት ባለስልጣን የት ቀጠናና በየትኛው አደረጃጀት ተያዙ የሚለውን ዜናችን መልሳለሁ። በእናንተ ትግል እምነት አለን ሕዝብ የአማራ ፋኖ ከሉና ትግሉ ባለቤት የአማራ ሕዝብ ጋር የሚያደርገውን ውይይት አጠናክሮ ቀጥሏል። በትናንትናው ዕለትም በጎጃም ጠቅላይ ግዛት የአፋባ አፄ ቴዎድሮስ ከደብረ ኤልያስ ሕዝብ ጋር ውይይት ማድረጉን አስታውቋል። ከትግሉ ባለቤት የተነሱ አስተያየቶችን ያካተተው ዜናችን ይደመጣል። ከአለም አቀፍ ተቋማቶች እስከ ዓለም ባለሀብቶች ከግለሰብ ኪስ ሳይቀር ብድር ጠይቆ አድርሰናል የተባለው ብልጽግና ከሀገር ውስጥ የወሰደው ብድር 2.56 ትሪሊዮን መሻገሩ ተሰምቷል። በዝርዝር ይደመጣል። የኮሪደሩ ተጋርሎ ሰባተኛ ቀን ውሎ። መረጃዎች የአማራ ፋኖ በሱዳን ኮሪደር የገባውን የብልጽግና ሰራዊት ተደጋጋሚ መት በማሳረፍ ከፍተኛ ድል ተቀዳጅቷል። ሰባተኛ ቀኑን ያስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድልን መቀዳጀቱን የአፋባ ደጃዝማች በላይ ዘለቀ እዝ ቃል አቀባይ ክፍል አስታውቋል። የዕለቱን ተጋርሎ አስመልክቶ የእዙ ቃል አቀባይ ክፍል ለጣና ቴሌቭዥን ባደረሰው መረጃ በልዩ ወታደራዊ ኦፕሬሽን ካጸደ ማርያምና ሻውራ ከተማ መሽጎ የነበረው 66ኛና ስልሳ ሁለተኛ ክፍለ ጦር ተስቦ በአንድ የሞት ወረዳ ከገባ ሰባተኛ ቀኑን አስቆጥሯል። አልሞት ባይተጋዳይ ከገባበት መውጣት ሲያቅተው ባለበት ቦታ ሆኖ ፎቶ እየተነሳ ጭራሽ አጸዳው ማድረኩ በተንኳቸው እያለ በየሚዲያው መግለጫ እየሰጠ ይገኛል። ሆኖም እንዲህ እያለ የሚዲያ ስራ እየሰራ ባለበት ቅጽበት በተመሳሳይ ቀን ከአድዋ ክፍለ ጦርና ከኮሩተር ዋሪ የተውጣጣው የፋኖ ሰራዊት ወደ አጸደ ማርያም የመሸገውን ጥምር ኃይል ሙትና ቁስለኛ አድርጎ ከከተማዋ ማስወጣት ችሏል ብሏል። ይህ በእንዲህ እንዳለ ከትናንት ጥቅምት 23 ቀን 2018 ከሰዓት ጀምሮ እስከ ጥቅምት 24 2018 እስከ ጠዋቱ 4 ሰዓት ድረስ ፋኖ ባደረገው ልዩ ተጋድሎ ከከበባ መውጣት ያልቻለው የብልጽግና ሰራዊት በተከፈተበት ፈጣንና ብርቱ ጥቃት ሞትና ቆስለኛ ሆኗል። የያዘው ተሽከርካሪ ኦራል ሁሉ ተመቶበት ሻውራ ከተማ ከመሸገበት ምሽግ መግባቱን የጣና ቴሌቪዥን ምንጮች ገልጸዋል። የብልጽግናው ሰራዊት ወደ ሻውራ ባደረገው ሽሽት ፋኖ ተከታትሎ በከፈተበት ምት 18 አባላቱ እርምጃ ሲወሰድባቸው 24 ደግሞ ጉዳት ማስተናገዳቸውን የደረሰን መረጃ ያመለክታል። የብልጽግናው ሰራዊት ይጠቀምባቸው የነበሩ ሁለት ኦራልና አንድ ሌላ ተሽከርካሪም ከጥቅም ውጭ ሆነዋል። በሌላ የአውደ ውጊያ ግንባር ደግሞ የመይሰው ካሳ ሁለተኛ ኮር ኮርካራ አማራ ክፍለ ጦር አሳምነው ብርጌድና አጣና ዋሴ ክፍለ ጦር ተካ ብርጌድ በጥምረት ባደረጉት ተጋድሎ የብልጽግናው ሰራዊት የመሸገበት መተማ ከተማ ተወርሮ በመግባት እስከ ሌሊቱ 6 ሰዓት ድረስ ይፋለሙት አድረዋል። በዚህ የጣምራ የሌሊት ልዩ ኦፕሬሽን የተገኘውን ድል አስመልክቶ ቃል አቀባይ ክፍሉ ሲገልጽም 12 ሞትና 21 ደግሞ ጉዳት ማስተናገድ ተችሏል። ይህ በእንዲህ እንዳለ በጎንደር ጠቅላይ ግዛት በአጋቾች ላይ የሚደረገው እርምጃ ተጠናክሮ ቀጥሏል። ትናንት ጥቅምት 23 ቀን 2018 ስምንት በጎንደር ከተማ አባ እንጤኔዎስ ቀበሌ ህጻናትን አግተው ሲሄዱ በአካባቢው አርሶ አደሮች በተደረገ ርብርብ አንዱ አጋዥ ሲገደል ሌላኛው አምልጧል። ታግቶ የነበረው ሕፃን በሰላም ወደ ወላጆቹ መመለሱ ተሰምቷል። ጎንደር አካባቢ የሚፈጸመው እገታ የተበራከተ ሲሆን ከሰሞኑ ለኢሻ ሰላት መስጂድ ደርሰው የነበሩ ሶስት ሰዎች ታግተው ቤተሰብ ማስለቀቂያ ገንዘብ እያሰባሰበ እንዳለ ይታወቃል። በጎንደር ጠቅላይ ግዛት የብልጽግናው ሰራዊት በተቆጣጠራቸው ሁሉም አውራጃዎች በሚያስብል መልኩ ዝርፊያና እገታ ተባብሶ ቀጥሏል። ባለስልጣኗ በፋኖ እጅ ገቡ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ የባዲንዋን ባለስልጣን በቁጥጥር ስር መዋሉን አስታወቀም። የሰሜን ሸዋ ዞን የእንሳሮ ወረዳ ሴቶች ጉዳይ ጽህፈት ቤት ኃላፊ የሆኑት ወይዘሮ ሰብለ ድንቁ በዙ አፄ አምደ ጽዮን ኮራሳ አበበ አረጋይ ክፍለ ጦር ነው በቁጥጥር ስር ይዋሉ። የባዲን ባለስልጣኗ በፋኖ ቁጥጥር ስር ከገቡ በኋላ እንደ ተለመደው ለፋኖ ትግል ፍትሃዊነት ምስክርነት የሰጡ ሲሆን የአማራ ህዝብ የተደቀነበትን አደጋ ለመቀልበስ ፋኖ ብቸኛ የአማራ ህዝብ መዳኛ ነው ብለዋል። የፋኖ ትግልን በአሸናፊነት እንደሚጠናቀቅ ጥርጥር የለኝም ሲሉ የተናገሩት ካድሪዋ በሰጡት ምስክርነት አክለውም የብልጽግና ሾመኛ ሆኜ ሴቶችን እየሰበሰብኩ ስለ ፋኖ አስከፊነት ስናገርና ስቀሰቅስ ቆይቻለው። አሁን ግን ፋኖን ስነምግባሩን ምግባሩን ብቻ ሳይሆን ብቃቱን ስላየው ከቀደመ ስራ ይወጣለው ሲሉ መናገራቸውን ያፄ አምደጽዮን ኮርሚል ሚዲያና ኮሚኒኬሽን ክፍል ባደረሰን መረጃ አስታውቋል። የኮሩ ሚዲያና ኮሚኒኬሽን የካድሬዋን መያዝ አስመልክቶ ለጣና ቴሌቪዥን በላከው መረጃ የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት ህዝ አጼ አምደ ጽዮን ኮር በቅርቡ ወደ ክፍለ ጦር በማደግ ገና ከጀምሩ በስሙ ታላላቅ ታሪኮችን እያስመዘገበ የሚገኘው ጀግናው የራስ አበበ አረጋይ ክፍለ ጦር በሰራው ልዩ የከተማ ውስጥ ኦፕሬሽን የእንሳሮ ወረዳ የሴቶች ጉዳይ ኃላፊ የሆነችውን ወይዘሮ ሰብለ ድንቁ አጣምሬን እሁድ ለሰኞ አጥቢያ በሌሊቱ አምስት ሰዓት ላይ በአንድ መቶ አንደኛ አየር ወለድ ክፍለ ጦር እቅፍ ውስጥ በምትገኝ ለሚ ከተማ ድረስ ዘልቀው በመግባት ከመኖሪያ ቤቷ ከበርካታ የብልጽግና ሰነዶችና ዶክመንቶች ጋር በቁጥጥር ስር አድርገዋታል ብሏል። ወይዘሮ ሰብለ ድንቁ በፋኖ ቁጥጥር ስር ከዋሉ በኋላ ከክፍለ ጦሩ አመራሮች ጋር በነበራቸው ቆይታ የብልጽግና አመራር ነች ተብዬ በራስ አበበ አረጋይ ክፍለ ጦር በቁጥጥር ስር ውያለው፣ ፋኖ እያደረገ ያለው የህሉና ትግልም በምክንያት ፍትሐዊ ነው ሲሉ የተናገሩ ሲሆን የወረዳው የሴቶች ጉዳይ ኃላፊ ወይዘሮ ሰብለ አክለውም ከደም አፍሳሹ የብልጽግና ስርዓት ጋር በማወቅም ሆነ ባለማወቅ በመስራት የታላቅ ጸጸት የተሰማኝ ሲሆን በቆይታዬ በሰራው ስህተት የበደልኩትን ህዝብ ይቅርታ ጠይቃለሁ ብለዋል። ወይዘሮ ሰብል አስተያየታቸውን ሲቀጥሉም የብልጽግናው ሰራዊት ስንቁ ብቻ ነው የተረፈን እንጂ እንኳን አገር ሊጠብቅ ይቅርና ካቢኔውንም መጠበቅ አልቻለም። በቀጠናችን የአየር ወለድ ኮማንዶ ክፍለ ጦር ቢኖርም የፋኖን ኦፕሬሽን ግን መቋቋሙም ሆነ ህዝብን እያሰቃየን ስንቅ ሰብስበን የምንቀልበውን የካቢኔ አባላትን እንኳን መጠበቅ አልቻለም በማለት የስርዓቱን ሰራዊት አቅም ገልጸውታል። የብልጽግናው ስርዓት የመጨረሻው የውድቀት ዋዜማ ላይ መሆኑን የተናገሩት ወይዘሮ ሰብለ በብልጽግና ሰራዊት የምትመኩ ከኔ ተማሩ፣ ፋኖ ቤት ድረስ ገብቶ ጎትቶ ሲወስደኝ ከቤት በቅርብ ርቀት የአየር ወለድ ኮማንዶ ካምፕ ነበረ፣ ነገር ግን ምንም ማድረግ ባለመቻሉ እያየ እንዳላየ ሆኖ ነው ያሳለፈው ብለዋል። ከዚህ ሌሎችም ትምህርት ሊወስዱ እንደሚገባ ማሳስበዋል። ከአገዛዙ ጋር የተሰለፉ የሥራ ባልደረቦቻቸውንም ከቻሉ ወደ ፋኖ እንዲቀላቀሉ ካልቻሉ ደግሞ አርፈው በቤታቸው እንዲቀመጡ ጓዳዊ መልእክቴን አስተላልፋለሁ ብለዋል። በእናንተ ትግል እምነት አለን ሕዝብ። የአማራ ፋኖ ከህልውና ትግሉ ባለቤት የአማራ ሕዝብ ጋር የሚያደርገውን ውይይት አጠናክሮ ቀጥሏል። በትናንትናው እለትም በጎጃም ጠቅላይ ግዛት ያፋ በአጼ ቴዎድሮስ ሕዝብ ከድብረ ኤልያስ ሕዝብ ጋር ውይይት ማድረጉን አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ስድስተኛ ቀኝ ጌታ የወፍታ የንጉሴ ክፍለ ጦር ቀስተ ደመና ብርጌድ በድብረ ኤልያስ ወረዳ የደንበኝ ቀበሌ ነዋሪዎች ጋር ጥልቅ ህዝባዊ ውይይት ማካሄዱን አስታውቋል። ህዝባዊ ውይይቱ የተካሄደው በትናንትናው እለት መሆኑንም የዙ ቃል አቀባይ ክፍል የአማራ ይህ ህዝብ የሉና ትግል ባስተማማኝ የድል መስመር እየተጓዘ ነው ሲል የገለጸው የዙ ቃል አቀባይ ክፍል የትግሉን ተጠባቂ ዓላማውን ያለምንም እንከን ያሳካ ዘንድ ሁለንተናዊ መሰረትነት ያለውን የአማራን ህዝብ በየዕለቱ መጎብኘት ማወያየትና ምክረ ሀሳቦችን መለዋወጥ መሰረታዊ ጉዳይ ነው ብሏል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ እዝ ቃል አቀባይ ክፍል አክሎም ህዝባችን የትግላችን የማዕዘን ድንጋይና የጽና የአለት መሰረት እንደመሆኑ ሁሌም ከህዝባችን ጋር እንመክራለን በትናንትናው እለትም ስድስተኛ ክፍለ ጦር ቀስተ ደመና ብርጌድ አመራሮች ከየደንበኝ ቀበሌ ነዋሪዎች ጋር ጥልቅ የሆነ ህዝባዊ ውይይት አካሂደዋል ሲል አስታውቋል። በህዝባዊ ውይይቱም በመልካም አስተዳደር ጉዳዮች ዙሪያ በህልውና ትግል ውስጥ የማህበረሰቡ ሚናና አሁናዊ የጠላት ቁመናን በተመለከተ ሰፊ ውይይት ተካሂዷል። በተጨማሪም የፋኖን ትግል እምርት አስመልክቶ የስርጸት ስራ ተሰርቷል በማለት የውይይቱን ሂደት ገልጾታል። ከዚህ በተጨማሪም በውይይቱ ላይ ተሳታፊ የነበሩ የደንበኝ ቀበሌ ነዋሪዎች የህልውና ትግሉን ስንደግፍ በሙሉ ልባ ያላችን ነው። ምክንያቱም ይህ ትግል የጥቂት ወጣቶች ወይም የአንድና ሁለት ድርጅት ትግል ሳይሆን ትግሉ የህዝብ በመሆኑ የራሳችን ጉዳይ ብለን ነው እየደገፈን ያለ ነው። የእስካሁኑ ትግላችሁና እየከፈላችሁትን ያለውን መስዋዕትነት በከፍተኛ አድናቆት ነው የምንመለከተው። በእናንተ መስዋዕትነት ከተደቀነብን አደጋ የመውጣት ተስፋችንም ከፍተኛ ነው ብለዋል። ሌላው አስተያየት ሰጪ በበኩላቸው በታሪክ እንደምናውቀው ህዝብን ታግሎ ያሸነፈ መንግስት የለም። እናንተ እየታገላችሁ ያላችሁት ህዝብን ወክላችሁ ስለሆነ የአማራ ህዝብ በዚህ መንግስት ይሸነፋል የሚል ስጋት የለብንም ሲሉ የተናገሩ ሲሆን ባይሆን ከሌሎች ወንድሞቻችሁ ጋር ተነጋግራችሁና ተግባብታችሁ በጥምረት እየታገላችሁ ብትመጡ ደግሞ መስዋዕትነትን በቀነሰ መንገድ ማሸነፍ እንችላለን በማለት ምክረ ሐሳባቸውንና አድናቆታቸውን ሰጥተዋል። ብልጽግና ኢትዮጵያን ከአገር ውስጥ ሁለት ነጥብ 5 ትሪሊዮን ገንዘብ ዕዳ ውስጥ ከቷት አልተባለም። ቋሚ የሆነ ቀውስንና የጦርነት ፖሊሲውን የስልጣን ማጽኛው አድርጎ የወሰደው የብልጽግናው መንግስት ከዓለም አቀፉ ተቋማቶች ጀምሮ በተለያዩ አገራት ያሉ ሁሉንም ታዋቂ ባለሀብቶች ደጅ ጠንቶ በተደጋጋሚ አድርሰናል የሚል መልስ ሲሰጠው መቆየቱ ይታወሳል። በጦርነት ውስጥ እንዲያልፍ የተደረገውና በፖሊሲ ኪራ የምንዛሬ ዋጋው እንዲነር በማድረግ በኑሮ ውድነት የሚቆላ ህዝብ እየመራ ያለው ብልጽግና የሀገሪቱን አጠቃላይ የሀገር መጠን ዕዳ መጠን ሁለት ነጥብ 56 ትሪሊዮን ብር ማድረሱ ታውቋል። ካፒታል ጋዜጣ በዘገባው የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ ሁለት ነጥብ 56 ትሪልየን ብር መድረሱ የተገለጸ ሲሆን መንግስት የግምጃ ቤት ሰነዶች ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ ቢሆንም ባለሀብቶች ግን ለረጅም ጊዜ ዕዳ ጥንቃቄ በማድረግ ለአጭር ጊዜ ዋስትናዎች ላይ ብቻ ፍላጎታቸውን ማሳየታቸውን ጠቁሟል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 2025 ብቻ መንግስት በሁለት ጨረታዎች አማካኝነት 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት የሰነዶች አይነቶች ላይ እያተኮረ ሲሆን የአንድ ዓመት 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል ብሏል። እንደ መረጃው ከሆነ ከሐምሌ እስከ መስከረም አጋማሽ ባለው ጊዜ ውስጥ የአጭር ጊዜ የሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15 ወደ 20% በድንገት ከፍ ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ የትርፍ መጠን ጭማሪ የመጣው በወደፊት የዋጋ ግሽበት ስጋት እና በማክሮ ኢኮኖሚው አለመረጋጋት ምክንያት ባለሀብቶች የረጅም ጊዜ ዳን በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል ያለው ሚዲያው። ከአጠቃላይ የሀገር ውስጥ ዳክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% ፐርሰንትና የጡረታ ፈንድ 19.3% ናቸው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ውጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።